የሰሜን ጎንደር ሀገረ ስብከት በቅዱስ ሲኖዶስ ምልዓተ ጉባኤ ፈቃድ ተቋቁሞ በብፁዕ አቡነ እስጢፋኖስ እየተመራ በስድስት ዓመታት ጊዜ ውስጥ ዘርፈ ብዙ መንፈሳዊና ዘላቂ ልማት እያከናወነ ይገኛል። ሆኖም ግን የስድስት ዓመታት ጉዞ ቀላል የማይባል ፈተና መልኩን እያቀያየረ በምዕመናን ዘንድ እየተስተናገደ ቆይቷል። በጦርነቱ ማግስት በተለይ በ2017 በበጀት ዓመት በምዕመናን ላይ እየተደራረበ ፈተና እንደነበር፣ ስለሆነም በዝናብ እጥረት ምክንያት ድርቅ መከሰት አልፎ አልፎ የተገኘው አዝመራ ወቅቱን ባልጠበቀ ዝናብ በመጎዳት ህዝቡ በረሃብ መሰቃየት፣ በነሐሴ 16 2016 ዓም በተለይ በጠለምት ወረዳ የመሬት መንሸራተት በመከሰቱ የአስር ሰዎች ህይወት ማለፉ፣ የስድስት ሰዎች ከባድ ኩታት የመድረሱ፣ ሶስቱ ሰዎች አስከሬናቸው ሳይገኝ መቅረቱ፣ ሌላው መሰደዱና ህጻናት በህይወታቸው ማለፋቸው፣ ሊቃውንት መፍለሳቸው አብያተ ክርስቲያናት በሌላ በኩል በክልሉ በተከሰተው ግጭት ምክንያት የሰላም መደፍረስ ህዝብ ወጥቶ የዕለት ተዕለት ተግባሩን ለማከናወን መቸገሩ ከድርቁ በላይ በኑሮ ውድነት መሰቃየቱ በሀገረ ስብከቱም መንፈሳዊ ተልእኮውን ለመፈጸም ተንቀሳቅሶ ለመስራት ከፍተኛ ችግር ያጋጠመ የፈተና ዓመት ሲሆን ይህን ፈተና በእግዚአብሔር ቸርነት በቅዱሳን አባቶች ጸሎት አልፎ እንድናየው እየተማጸን የብፁዕ አባታችን አቡነ ስጢፋኖስ ሐዋርያዊ ጉዞ የሰላምና የልማት አርበኛ የሆኑት አባት ብፁዕ አቡነ እስጢፋኖስ ርሕቀት ሀገር እየከላ ፍቅር እንደሚለው ከጅማ እስከ ሰሜን ጎንደር ያለው ርቀት ሳይበግራቸው ቤተ ክርስቲያን የሥራ ፍቅር ያደረባቸው አረጋዊ አባት በግንቦት ወት 23 ቀን 2017 ዓ.ም አዲስ አበባ ወደ ሰሜን ጎንደር ሀገረ ስብከት ሰባክያን ዘማርያን፣ እንዲሁም የልማት ኮሚቴዎች ጋር ሲመጡ ከዩኒቨርሲቲው ጀምሮ ለአይን በሚያስደስት ታላቅ አቀባበል በማድረግ የሁለገቡን ህንጻ በመጎብኘት አቀባበል ላደረገው ህዝብም ቤተክርስቲያን በሙሉ አባታዊ ቡራኬ ሰጥተው ወደ ደብረ ሰላም ቅድስት ቤተክርስቲያን በመሄድ ህዝበ ክርስቲያኑን አብረው በመጡ ዘማሪያን፣ ሰባካያን ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ሰፋ ያለ ስብከተ ወንጌልና ዝማሬ እንዲሰጥ በማድረግ ለምእመናን ቃለ ምዕዳንና ቡራኬ ሰጥተዋል። በ2 ሀ ከሌሊቱ ዘጠኝ ሰዓት ጀምረው ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን በመገኘት ስልጣነ ክህነት ቅስና፣ ዲቁና፣ ቁምስና ሰጥተዋል። በመንበረበበስና ወታ ቦታት ከባረኩ በኋላ ደብረ መዳሎ ቅዱስ ኪዳነ ምሕረት ቤተ ክርስቲያን አዳራሽ የሰላም ኮሚቴ፣ የየወረዳ ቤተ ክህነት ስራ አስኪያጅ ጸሐፊዎች፣ የደብረ አስተዳዳሪዎች፣ የማኅበረ ቅዱሳን አባላት፣ የሰንበት ትምህርት ቤት ጴጥሮሳያን ወጣቶች፣ የሀገረ ስብከቱ የየዘርፍ ኃላፊዎች፣ ታዋቂ የሀገር ሽማግሌዎች ከአዲስ አበባ በመጡ ዘማሪያን የልማት ኮሚቴዎች ታላላቅ ውይይት አካሂደዋል። በመቀጠልም በ25/9/2017 ዓ.ም ለ110 ተማሪዎች ዲቁና፣ ለ120 ዲያቆናት ቁምስና፣ ለ14 ቁምስና፣ ለ14 ቁምስና ጠቅላላ ድምር 10114 ሰጥተዋል። በተጨማሪ ከመንበረብስናው 10 በ20 የሆነ የመሰብሰቢያ አዳራሽ እንዲሰራ የሁለገቡ ሕንፃ ሶስተኛ ሰላም እንዲሰራ ለማስጀመሪያ የሚሆን ከግላቸው አንድ አንድ መቶ ሺህ ብር በማውጣት ሀገረ ስብከቱን ገቢን ሶስት ሚሊዮን ብር በየወረዳውና ከአዲስ አበባ የመጡ የልማት ኮሚቴዎች ዘማሪያን፣ ከተሰበሰቡ የሀገር ሽማግሌዎች አስተዳዳሪዎች በዕለቱ ስምንት መቶ ሀምሳ ሺህ ብር በተጨማሪም ብፁዕነታቸው የልማት ኮሚቴዎችን በማስተባበር ሰባት መቶ ኩንታል ሲሚንቶ ለእስላብ እና ለአዳራሹ መስሪያ እንዲሆን ቃል ገብተው አሰጥተውናል። መጋቢ ምስጢር ዳዊት ጌትነት ሶስት ባጁ የግንባታ ድንጋይ በእለቱ በማስደፋት ያደረጉልን ድጋፍ ሲሆን፣ ለወደቢቱም ከብፁነታቸው ጋር ተግባብ ቃል ገብተው እንደሚሰሩ ቃል ገብተውልናል። አዳራሹም መሰረቱ ወጥቶ ኮለን ብሎኬት ተደርድሮ ላይ በመደርደር ላይ ይገኛል። አጠቃላይ ብጽዕ አባታችን በቅዱስ ሲኖዶስ መልካም ፈቃድ የሰሜን ጎንደር ሀገረ ስብከት ግንቦት በርክበ ካህናት ግንቦት 28 2011 ዓ.ም የምነበረው የቅዱስ ሲኖዶስ ርክበ ካህናት በሰጠው ውሳኔ ራሱን ችሎ ሀገረ ስብከት ደረጃ የተቋቋመ ሲሆን ሀገረ ስብከቱን እንዲያቋቁሙና እንዲያደራጁ እንዲመሩ የሰላምና የልማት አባት መሆናቸውን ብፁዓን አባቶች ነግረውን የመንግስት አካላት፣ የወረዳ ቤተ ክህነት፣ የአጥቢያ ሰበካ ጉባኤ ሳይቀር የድጋፍ ደብዳቤ መመጻፍ እንዲያቋሙ የቆሙልን ፈቃዳቸው ተጠይቆ ከተመደቡልን ጊዜ ጀምሮ በአይን የሚታይ ዘርፈ ብዙ ስራዎችና ልማቶችና አገልግሎቶችን በመስጠት ከዚህ ቀደም ልማት በሀገረ ስብከት ይቅርና በአጥቢያ ቤተ ክርስቲያን የማናውቀውን የልማት ፈር ቀዳጅ በመሆን ከፈጸሟቸው መልካም ስራዎች ከብዙ በጥቂቱ ወደ ሀገረ ስብከታችን ሲመጡ ሊቃነ ጳጳሳት ሰባክያነ ወንጌል፣ ዘማሪያን በማምጣት ለምእመናኑና ለካህናቱ የዘመኑን የዋጅ ወንጌል እንዲያገኝ በማድረግ በአካባቢው የሊቃውንት ፍልሰት እንዲቆም መምህራን ተረጋግተው ትምህርታቸው እንዲያስተምሩ ለሁሉም ባይደረስ በመጠኑ የተመን ሀገረ ስብከቱ እንዲመደብላቸው አድርገዋል። የእርስ በርስ ግድያ እንዲቆም ደመመላለስ አስነዋሪ መሆኑን የመሳሰሉትን አባታዊ መመሪያ በመስጠት አዲስ አበባ የተቋቋመው የልማት ኮሚቴ ከብፁነታቸው ጋር አብረው የተጀመረውን የተቋቋመው ሁለገብ ህንፃ እንዲሰሩ ቃል ገብተው ብፁነታቸው ስራው ተሰርቶ እስኪፈጸም ድረስ የገንዘብም ሆነ የተለያየ ማቴሪያል ከባለ ተስፋዎችና ከበጎ አድራጊዎች እንዲሁም ከአዲስ አበባ ገዳማትና አድባሪዋት ከአዲስ አበባ ሀገረ ስብከትም ሁሉ በማስተባበር ለአሁን ቀደም ያስጀመሩትን ህንፃ ዛሬም ድጋፉን ቀጥለው አባታዊ ምክራቸውን በርቱ፣ ተበረታቱ፣ እኔም ከጎናቸው አልለይም፣ አለሁ፣ አመጣለሁ በማለት በተከታታይ አባታዊ መመሪያ ሰጥተው እያበረታቱን እየሰራ እንገኛለሁ። ከግንቦት 23 እስከ 28 ቀን ድረስ በደብረ ሰላም መድኃኔዓለም በደባርቅ ደብረ ሰላይ ቅዱስ ሚካኤል ደብረ ሳይድ ቅዱስ ሚካኤል ጧትና ማታ አዲስ አበባ የመጡ ዘማሪያን፣ ሰባኪያን ምዕመናኑና ሊቃውንቱን ያስደነቀ ታላቅ ጉባኤ ተደርጓል። ብፁዕነታቸውም ሳይለዩ በጉባኤው ተገኝተው አባታዊ ምክርና ቡራኬ፣ ቃለ ምዕዳን ሰጥተዋል። በተጨማሪም ዳባት ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ተገኝተው ለሕዝበ ክርስቲያኑ አዲስ አበባ የመጡ ሰማገናን ሰማን የከተማና የወረዳ ቤተ ክህነት ደረጃውን የጠበቀ መንበረ ጵጵስና አጥር አራት ክፍል የአባቶች አራት ክፍል የእናቶች መኖሪያ 15000 ካሊሜትር ላይ መልካም የሆነ ችግኝ ሰጥተዋል። የደባር ቃል ለወል ቅዱስ ጊዮርጊስን 50000 ብር ከግላቸው ላርሴማ 50000 ብር ከግላቸው የአብረንታንት ገዳም የዘይት ፋብሪካ ለመካነ ቅዱሳን አቡነ አረጋ 50000 50000 ብር ከግላቸው ለደቀ መዛሙርቱ ለአዲሳት ሁሉ የተሰጡ ሲሆን ያጋጠሙ ችግሮች፣ የተከሰተ የተሰጥታ ችግር ቤተ ክርስቲያኑ ተልእኮ በታቀደ መፈሰረት አለመፈጸም፣ በአቅራቢያው ርዕሰ መንበር በማለት ያው ራሱን የሰየመ ምዕራብ ጠለምትና ምስራቅ ጠልምት አድባራት በኮማንድ ፖስት መመራት፣ አገልግሎት አለመክንያት ቅዱስ ሲኖዶስ መፍትሄ እንዲሰጥበት በትህትና እየጠየቅን ያው እንግዲህ የ2016 ዓ.ም የአጥቢያ ገቢ 27 ሚሊዮን 975646 ከ55 2017 29461900 በአጥቢያ ልዩነት በእድገት 957154 የሀገረ ስብከቱ ገቢ በተመለከተ ጠቅላላ 20 የባንክ ወለድን ጨምሮ ብር 7 ሚሊዮን 3 ሺ 800 ብር በ2017 ዓም 5 ሚሊየን 408 ሺ ልዩነት በእድገት 1 ሚሊየን 892 ሺ 800 ብር የመንበረ ፓትሪያርክ ድርሻ 35% 2 ሚሊየን 80627 ብር ከ2016 ዓም የነበረው የመንበረ ፓትሪያርክ ጠቅላላ ድርሻ አንድ ሚሊዮን 975942 ብር ከ10 ሳንቲም ልዩነት በእድገት 104685 ብር ከ10 ሳንቲም በአባይ ባንክ ገቢ አድርገናል። የተገቢ የተደረገበት የባንክ ስሊብ ብዙ አባታችን የልማት አርበኛ የሆኑት አቡነ እስጢፋኖስ ለቅዱስነታቸው እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።